ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ነጠላ ነው ይዤላችሁ የመጣሁት። ሰፋ ሰፋ ያለ ጥለት ያላቸው ነጠሎች። እንደዚህ የሚያምር ነጠላ በተለያየ ዲዛይን፣ በተለያየ ከለር፣ በተለያየ ዋጋ ማለት ነው። እንደዚህ መነን ናቸው። እንደምታዩት ሰፋ ያለ ነው፣ ጥለቱም ሰፋ ያለ ነው። ነጠላውም እንደምታዩት ትንሽ ተለቅ ያለ ነጠላ ነው። በጣም ነው የሚያምር። እንደዚህ የሚያምር ሆኖ ተቋጭቶ ተሰፍቶ ነው ከኛ ጋር የምታገኙት። ይሄ ነጠላ ከኛ ጋር በሁለት ሺህ ሁለት መቶ ብር ታገኙታላችሁ። ተሰፍቶ ተቋጭቶ ማለት ነው። በሚያምር ዲዛይን በጣም ነው የሚያምር ዲዛይን። እቺ ደግሞ ሰማያዊ ነገር ነች። አሁን ከዚህ በኋላ ማሳያችሁ አልተቋጨም አልተሰፋም። ስለዚህ ስፋታቸው መጀመሪያ እንዳያችሁት ነው። በጣም የሚያማምር ስፋት ነው ያለው። እንደምታዩት ያው እኛ ስንሰጣችሁ ተቋጭቶ ተሰፍቶ ነው። ይሄ አዲስ ስለገባ ገና ስለገባ ነው ከኛ ጋር። እንደዚህ የሚያምር ሰማያዊ ነው ይሄ። ደግሞ ዋጋው ሁለት ሺህ ብር ነው። በጣም ቆንጆ ሆኖ ተሰፍቶ ተቋጭቶ ነው። ያው ነግሬያቸዋለሁ፣ የሚመጠላችሁ ሚመጣላችሁ። ይህም ሰፋ ያለ ነው። ጥለቱ ሰፋ ያለ ቢጫ ነገርና ፒንክ ነገር ያለው በጣም ነው የሚያምር። ያውን ለሽፎን በጣም ያምራል። እንደዚህ ቆንጆ ሆኖ ስፋቱ በጣም ሰፊ ነው እንደምታዩት። ይሄ ከኛ ጋር በአንድ ሺህ ስድስት መቶ ብር ነው ተቋጭቶ ተሰፍቶ አልቆለት ማለት ነው። በጣም ለሚያማምሩት በመመነንነታቸው ጽድት ያሉ መነናቸው። ይሄ ደግሞ ከለሩ ሌላ ሆኖ ለየት ያለ በሰማያዊ እና ፒንክ ነው። ይሄም በጣም ይሄም ሰፊ ነው። ይሄም አልተቋጨም፣ አልተሰፋም። የሙሉ አሁን ማሳያችሁ ያልተቋጭ ያልተሰፉት ነው። ይህም አንድ ሺህ ስድስት መቶ ብር ነው ከኛ ጋር የሚያምር ነው። ጥለቱ በጣም ነው የሚያምር። ይሄም ለሽፎን ይሆናል። እችም ከለር በጣም ነው የምታምረው። እችም እንደዚሁ ምንነች አልተቋጨችም ጨርሰ ስታዙን ጨርሰ እናምንሰጣቸው ተቋጭቶ ተሳፍቶ ማለት ነው። እንደዚህ ሆኖ አንድ ሺህ ስድስት መቶ ብር ናቸው። ተመሳሳይ የተለያየ ከለር ናቸው። ይሄ ደግሞ ቡኒ ነገር ነው። በተለያየ ከለር ናቸው እነዚህ ሆነ የሚያምሩት ብታይ ሰፊ ነው እንትናቸው አርባቸው በጣም ሰፋፊ ናቸው። ቆንጆ ናቸው። ጥለታቸው አርባቸውም ሰፋፊ ነው። ወደታቸውም ሰፊ ናቸው። እንደምታዩት ቆንጆ ናቸው። ይህም ደግሞ ሎሚ ከለር ነው። ከለሩ በተለያየ ከለር ነው። ዋጋቸው ተመሳሳይ ነው። አንድ ሺህ ስድስት መቶ ነው። እንደምታዩት ክለሩ ይህም ያምራል። በጣም ለሽፎኖች ይሆናሉ። እነዚህ ለቤተ ክርስቲያን ይሆናሉ። ለተለያየ ነገር ይሆናል። በጣም ነው የሚያማምሩት። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የምትፈልጉትን ኮሜንት አድርጉ። ይሄ ደግሞ የቅድም አይነት ነው። እንደዚህ ነው። ስም ብርቱካን ክለር ነው። ይሄም አንድ ሺህ ስድስት መቶ ብር ነው። አርባቸው ተመሳሳይ ነው። እንደዚህ ቆንጆ ነው። አሩ በጣም ተለቅ ያለ ነው። በጣም የሚያምሩ ነው ነው የተሰሩት። ይሄ ደግሞ በጣም ነው የሚያምር ጥበብ ነው በጣም ቆንጆ እንደዚህ የሚያምር ነው። ሰፊም ነው ተለቅም ያለ ነው። ጥለቱ ሆና የሚያምር ይሄም ልብስ ከኛ ጋር ይሄም ነጠላ ከኛ ጋር በሁለት ሺ አራት መቶ ወር ታገኝታላችሁ። በጣም ነው የሚያማምሩት። በጣም ያማምራሉ። ይሄ ልብስም ቢጫ ነገር ነው። ጥቁር በቢጫ በጣም ነው የሚያምር። ይሄ ልብስም የት ያለ ሰፋ ያለ ነው። ይህም ጥለቱ ሰፋ ያለ ነው። አርቦም ሰፋ ያለ ነው። ይሄም ሁለት ሺ ብር ከኛ ጋር ታገኙታላችሁ። ቆንጆ ተቋጭቶ ተሰፍቶ ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ ላትረሱ። ስለምትከታተሉን ስለምታዩን በጣም እናመሰግናለን። ላይክ ስለምታደረጉን፣ ኮሜንት ስለምታደረጉልን፣ በቃ ስለምታበረታቱን በጣም ነው የምናመሰግን። እችም በፒንክ ነች። በጣም ነው የምታምረችም ቆንጆ ነች። እችም ሁለት ሺ ብር ነች ከኛ ጋር እንደምታዩት አልተቋጨም አልተሰፋም ግን ቋጭተን ሰፍተን ነው የምንሰጣችሁ በጣም ነው የሚያምሩት ቁጭ ስፌት ጽድት ያሉ ነኛ ቁጭ ስፌት በጣም ነው የሚያማምሩት እንደምታዩት ቆንጆ ነው አርቧም ተለቅ ያለ ነው ወደ ታችም ወደ ጎንም ሰፊ ነው ሰፋፊ ናቸው ነጠሎቹ እ ደግሞ በጣም ነው የምታምረው የሆነ በጣም ብዙ አይነት ከለር ነው ያላት እቺ ሁለት ሺ ሁለት መቶ ብር ናት አርቧም እንደዚህ ሰፋ ያለ ነው እንደምታዩት ጥለቷም ሰፊ ነው አርቧም ሰፊ ነው ቆንጆ ነው ይህም ሁለት ሺ ሁለት መቶ ብር ታገኙታላችሁ። በጣም ነው የሚያማምሩት። በጣም ቆንጆ ቆንጆ ናቸው፣ እንደምታዩት በጣም ያማምራሉ። እቺ ደግሞ ልሙጥ ፒንክ ነች። ዳርና ዳሯ ፍርግርግ እንትናላት መከተር ያላት በጣም ነው የምታምረችው። እንደዚሁ የአርቡን እዩት፣ እንደምታዩ ሰፊ ነው። አሁን ይህም ለሽፎን በጣም ነው የሚያምሮ። ይህም አንድ ሺ አምስት መቶ ብር ነው። በጣም ነው የሚያምሩት። እነዚህ የተለያየ ከለር አላቸው። ስፋታቸው እንደምታዩት ነው። ከለራቸውን ላሳያቸዋል አሁን ከለሩ ይሄ ደግሞ አረንጓዴ ነው። አሁን የሚያምሩ ይሄም ይሄም አንድ ሺ አምስት መቶ ብር ነው። አንድ ሺ አምስት መቶ እንደዚህ የምታዩት በጣም ጽድት ያለ ነው። ሰባ ነው፣ ጥለቱ ሰባ ነው። ቆንጆ ጥለታቸው ሰፋፊ ቆንጆ ናቸው። እችም ሰማያዊ ነገር ነች። አሁን የምታምረው እችም እችም አንድ ሺ አምስት መቶ ብር ነች። ጽድት ያሉ ናቸው። ስራቸው ጽድት ያለ ነው። በጣም ነው የሚያምሩት። እቺ ደግሞ ቀጠን ያለች ነች። በጣም ነው የምታምረች ጥለትም ሰፋ ያለች ቀጠን ያለች ነች። እችም ፐርፐል ነገርነች ወይም ጠጅ ነገር ነች። እቺ በጣም ነው የምታምረው። አንድ ሺ አምስት መቶ ብር ነች። አርባን እንደምታ ሰፋ ያለች ነች። ስላልተቋጭ ስላልተሰፋ አልዘር እንትና አልለውም አልበት ነው ማለት፣ በቁመቷ አላሳያችውም። ያው ሲሰፋ ሲቋጭ በጣም ትልቅ ነው። በጣም ነው የሚያማምሩት ነጠሮቹ በጣም ነው የሚያማምሩት። እቺ ደግሞ እኔ በጣም ነው የወደድኳት። ሁለት አይነት ክለር አላት፣ ወይን ጠጅና ሰማያዊ ዶቃ አላት። በጣም ነው የምታምረች ልብስ እቺ ነጠላም፣ እቺ 2200 ብር ነች። ይሄም እንደዚሁ ቀላ ያለ ነገር አለ። ይሄም በጣም ነው የሚያምረው፣ ሰፊ ነው። አርቡን በጣም ትልቅ ነው። ይህም ከኛ ጋር ሁለት ሺህ ሁለት መቶ ብር ታገኙታላችሁ፣ ቋጭቶ ተሰፍቶ። እንደዚህ የምታዩ ታርቡና በጣም ነው የሚያምረው። አርቡ ሰፊ ነው፣ ትልቅ ነው፣ ያምራል። 2200 ብር ታገኙታላችሁ። ጥጥ ብሎ ተቋጭቶ ተሰፍቶ ማለት ነው እንደምታዩ። ሰፊ ነው፣ በጣም ነው የሚያምር። ይህም ጥበብነቱ ያምራል፣ ቆንጆ ነው። እቺም ይህም ሰፋ ያለ ጥለት ያለው በጣም ነው የሚያምር። ይህም ይሄም ከኛ ጋር 2200 ብር ታገኙታላችሁ። ጥጥ ብሎ ተሰርቶ ተቋጭቶ ተሰፍቶ ማለት ነው እንደምታዩ። ታሩም ይህም ትልቅ ነው፣ በጣም ትልቅ ነው። ይህም እንደምታዩት እያችሁ ትልቅ ነው በጣም ስላልተቋጭ ስላልተሰፋ ያው መዘርጋት አልችልም። ች እቺ ደግሞ ቀጠን ያለች በጣም የምታምር ችም ከኛ ጋር በሁለት ሺ ሁለት መቶ ብር ታገኟታላችሁ። አርባ ሰፋ ያለች ነች ግን ዲዛይኗ በጣም ነው የምታምር። ዝም ያለች ከላር ነች ለቤተ ክርስቲያን በጣም ነው የምታምረው። እቺ ሁለት ሺ ሁለት መቶ ብር ታገኟታላችሁ። ከለር አላት ዘምታ ጽድት ያለች ናት። በጣም ነው የሚያምር እችም፣ ተመሳሳይ ከለር ከለር ልዩነት ነው እንጂ ያላቸው ጨንትንነታቸው አንድ ነው። ጨርቅነታቸው አንድ ነው። ይህም ሁለት ሺህ ሁለት መቶ ብር ታገኙታላችሁ። ተቋጭቶ ተሰፍቶ፣ አርቡ እንደምታዩ ሰፊ ነው። እንደዚህ ሰፊ ነው፣ ትልቅ ነው። ሰፊ ትልቅ ነው። በጣም ነው የሚያምሮት ይሄ የሚያምር ነው። በጣም ቆንጆ ነው። ይሄም ሰማያዊ ከለር የቅድሙ አይነት ነው። ይሄ ሁለት ሺ ሁለት መቶ ብር ነው። በጣም ነው የሚያምረው። ቆንጆ ሆኖ ተሰርቶ ተቋጭቶ በጣም የሚያምር ልብስ ነው። ይሄ ልብስ ነጠላው በጣም ነው የሚያምረው። ስም ሁለት ሺ ሁለት መቶ ብር ነው። ይሄም ከኛ ጋር በጣም ነው የሚያምረው። እችም በጣም ነው የምታምረው። ፒንክ ነገር ነች። በጣም ነው የምታምረው። ይችም ከኛ ጋር በሁለት ሺ ሁለት መቶ ብር ነች በጣም ነው የምታምረው እቺ ከኛ ጋር በሁለት ሺ አምስት መቶ ብር ነች አልቆ ተሰርቶ ማለት ነው ተቋጭቶ 2500 ብር በጣም ነው የምታምረው ይህም ከኛ ጋር በጣም ነው የሚያምረው 2500 ብር ነው ጽድት ብሎ አልቆ ተቋጭቶ ተሰፍቶ በጣም ነው የሚያማምሩት በጣም ቆንጆ ናቸው። ነጠላ አርባቸው ሰፊነቱ የመነኑ ጥራት ጽድት ያለ ነው። ስለምትከታተሉ እናመሰግናለን። ሰላም ነው ባይ